ነው የሚሆነው። መሬት ላይ ሺው ዓመት ከተፈጸመ በኋላ የነጭ ዙፋን ፍርድ ከተካሄደ በኋላ ሁላችንም ወደ ሶስተኛው ሰማይ እንሄዳለን። ማለት ሶስተኛው ሰማይ ላይ ስቃ የለም፣ ሞት የለም። የጌታችን ኢየሱስ ክርስቶስ ዳግም ምጽዓት ምልክት መታየት፣ የኖህና የሎት ዘመን ምልክቶች መታየት። ስለዚህ እነዚህን ምልክቶች ስታዩ የምጥ ጣር መጀመሪያ ይላል። ስለዚህ እነዚህ ነገሮች ሁሉም ሀገራችን ውስጥ ያየናቸው ናቸው። ብዙዎች ደግሞ ከእኛም ውስጥ አብረነዋችን በንም የመጣበት ሁኔታ ነው ያለን። በመላእክታችን ነው መጨረሻው ዘመን ላይ የምትነሳ አንድ ቤተክርስቲያን አለች። ይ መጽሐፍ ቅዱስ ማን ትባላለች? ሎዶቅያ። እንግዲህ የመጨረሻውን ዘመን ስናጠና ስድስት ክፍሎች አሉት። የመጀመሪያው የመጨረሻው ዘመን ምልክቶች ምን ምን ናቸው ምልክቶቹ የሚለውን ነው። ሁለተኛው ስለ ንጥቀት ቤተ ክርስቲያን ትነጠቃለች። ምድር ላይ ደግሞ የምድር ሰዎች በመከራ ውስጥ ያልፋሉ።